ኢትዮጵያ በታሪኳ ለመጀመሪያ ጊዜ የአረንጓዴ አሻራ መርሃ ግብር ውጤታማነትና ቀጣይነት ባለው መልኩ ለመምራት የሚያስችለውን ልዩ ፈንድ ወደ ተግባር ለማስገባት የማስፈጸሚያ ማዕቀፍ ዝግጅት ላይ ትገኛለች። የአረንጓዴ አሻራና የተጎሳቆለ መሬት ማገገሚያ ልዩ ፈንዱ የሀገሪቱን የደን ሽፋን እንዲጨምር ከማድረጉም ባሻገር ዜጎችን ከደኑ ክፍለ ኢኮኖሚ ተጠቃሚ የሚያደርግ መሆኑን በኢትዮጵያ ደን ልማት የአረንጓዴ አሻራና ሰው ሰራሽ ደን መሪ ስራ አስፈጻሚው አበሩጠና ተናግረዋል። አርሶአደሩም ማህበረሰቡም ከዚህ ልማት ተጠቃሚ የሚሆንበትን መንገድ በደንብ ያጠናክራል ብዬ አስባለሁኝ። ና የደን ሽፋናችንን ጨመር ማለት ምናልባትም ተራሮች በደን ከተሸፈኑ ከታች ያለው መሬት ፕሮዳክቲቪቲው ይጨምራል። ለአርሶአደር አደር ብቻ ሳይሆን ደን አደርን መፍጠር አለብን የሚል ነገር እየፈጠርን ነው። ና ስለዚህ አንዳንዶቹ ቦታዎች በተለይ አንፕሮዳክቲቭ የሆኑ ላንዶችን በደን መሰረት ፕሮዳክቲቭ አድርገው ከደኑም ከግብርናው ከሚያገኙት በተሻለ መንገድ ከደኑ እያገኙበት ያለበት ሁኔታ ነው ያለው። የአየር ንብረት ለውጥ ለሰው ልጆችና ለአጠቃላይ ስነ ምህዳር ከባድ ፈተና መሆኑም ይጠቀሳል። ኢትዮጵያ ደግሞ ካለፉት ስድስት ዓመታት ጀምሮ የአረንጓዴ አሻራን በዘመቻ ተግባራዊ በማድረግ ምላሽ እየሰጠች ያለችበትና ለዘርፉ ዘላቂ ስራ ልዩ ፈንድ በማቋቋም ለሌሎች አርአያ የሚሆን ልማትን እያከናወነች መሆኑን የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም ገልጸዋል። የአየር ንብረት ለውጥ በምድራችን ላይ አሳሳቢ እየሆነ ነው፣ ይሄ ለፍጥረታት ሁሉ አደጋ እየሆነ ነው የሚል ዓለም አቀፍ ጥናቶች እና ዓለም አቀፍ ውይይቶች መካሄድ ከጀመሩ በርካታ አመታት ከሀምሳ አመት በላይ ሆኖታል። ስለዚህ ኢትዮጵያ አንዱ መልስ የሰጠችው ይሄ በዓለም አቀፍ ደረጃ የአየር ንብረት ለውጥ የሚያስከትለውን አደጋ መንግስታት እርምጃ መውሰድ አለባቸው ለሚለው መልስ ነው የሰጣቸው በአረንጓዴ አሻራ እንቅስቃሴና በዚህ በልዩ ፈንድ። ይህ የኢትዮጵያ በአየር ንብረት ለውጥ መዋጋት ላይ እየተገበረች ያለችው ልማት ታዲያ ከራሱ አልፎ ለሌሎች ሀገራትም ጭምር የሚተርፍ ውጤታማ ስራ ነው ብለዋል። የኢትዮጵያ ወንዞች ድንበር ተሻጋሪዎች ናቸው። እነዚህ ወንዞች የሚመነጩት ከኢትዮጵያ ተራሮች ከኢትዮጵያ ደኖች ነው። ስለዚህ የኢትዮጵያ መንግስት እየወሰደ ያለው እርምጃ ለኛ ለኢትዮጵያኖች ብልጽግና ብቻ ሳይሆን የኛን የኢትዮጵያ ላንድስኬፕ የሚያድንና ምርታማ የሚያደርግ ብቻ ሳይሆን ቀጠናው ሰላምና መረጋጋት እንዲኖር፣ ምክንያቱም የቀጠናው ልማት የተመሰረተው በእኛ ውሃ ነው ማለት ይቻላል። የኢትዮጵያ ተራሮች ካለሙ ውሃ ሊሄድ አይችልም። የውሃ መነሻው ምንጩ ደን ነው። ደን በሌለበት ውሃ ሊገኝ አይችልም። ስለዚህ ኢትዮጵያ ደን እየፈጠረች ነው። በተራሮቻችን ላይ አካባቢው እንዳይራቆት የእጽዋት ሽፋን እንዲኖረው፣ የእጽዋት ሽፋኑ እንዲያድግ እየሰራች ነው። የኢትዮጵያ ደን ልማት በአረንጓዴ አሻራና የተጎሳቆለ መሬት ማገገሚያ ልዩ ፈንድ የማስፈጸሚያ ማዕቀፍ ዙሪያ ከባለ ድርሻ አካላት ጋር ውይይት አካሂዷል። የልዩ ፈንዱ የማስፈጸሚያ ማዕቀፍ መንግስት በየአመቱ ከሚመድበው ጠቅላላ በጀት ከዜሮ ነጥብ አምስት እስከ አንድ በመቶ በጀት የሚመድብ ሲሆን ክልሎችም በየራሳቸው ልክ በጀት የሚመድቡበት መሆኑም ተመላክቷል።